ለዩናይትድ አሁን ሰንደርላንድ ራሱ ቻምፒዮንስ ሊግ ፋይናል ነው። ማሪድን መግጠም ያህል ማሪድን እውነቴን እኮ አርሰናልን፣ ሲቲን፣ ሊቨርፑልን የመግጠሚያል ነው ለዩናይትድ። ሁሉም ጌሞች ኮንሲስታንስ የለማ። ሁለት ጨዋታ በተከታታይ እኮ አላሸነፈም። አሞሪም አመት ሞላው። ቅዳሜ ያሸነፈ እንዴት ሮብ አታሸንፍም? ቅዳሜ ያሸነፈ እሁድ አታሸንፍም? ባክቱ ባክ። እኔም ያሳዝነኝ። ፀጉሩን ያጎፈረ ደጋፊ ነው። የት ይደርሳል ጸጉሩ? ዩናይትድ አምስት ከታታይ ጨዋታ ያሸንፋል። ማራቶን አያልቅም። ለማራቶን 42 ኪሎ ሜትር ጸጉሩ። የምሬን ነው፣ ምራ አይሸንፍም። አጉር ነው ነግሩ። ምን ሊሰብር ይችላል እኮ ረጅም ጸጉር፣ አሁን እኮ ዝነኛው እሱ ሊሰብር ይችላል። ግን ቤተሰቦቹም ያባርሩታል። ምክንያቱም የት ያደርገዋል? ዩናይትድ ስለማያሸንፍ እኮ ነው፣ ለሌላ ክለብ ቢሆን እኮ በጣም አጭር ቻሌንጅ ነው። ፍቅር ለዩናይትድ አምስት ጊዜ አረዘመው። እሱ ራሱ ሶስት ቢያደርገው ራሱ ይሻላል። ሁለት አልደርስ ብሏል ሙርንኮ። ለማንኛውም እኔ ዩናይትድ አሁንም ፍቅር። አሰልጣኙ እስከ መቼኑን ነው ዲስቲክ አርጉ እንደ አይነት ሰዎች አሉ የሚለው ራሱን የቻለ ትልቅ ጥያቄ ነው። ሞኝ የሚለው ይገልጸዋል። ከዛ ውጭ ደግሞ እስካሁን ከመጣው ገና የሚሄደው መንገድ ከግሌዘሮች ጋር የበለጠ ይብሳል የሚለው ሀሳብ እያዝልኝ